በመንግስት ተቋማት ብዙዎች ከሚማረሩባቸው ጉዳዮች መካከልም ዋነኛው የአገልግሎት አሰጣጥ አለመዘመን ችግር ነበር። ይህ አይነት አካሄድም ተገልጋዮችን በማማረር ሕዝብ ከመንግስት ጋር ያለውን ግንኙነት የሚያሻክር ያደርገዋል። አለፍ ብሎም የሀገርን ሀብትና ጊዜ የሚያባክን ነው። በአንጻሩ ደግሞ የተሻሻለና የዘመነ የህዝብ ተቋማት የፈጠሩ ሀገራት ቀልጣፋ፣ ተጠያቂነት ያለው ሁለንተናዊና በዜጎች ዘንድ ተአማኒነት የሚፈጥሩ አገልግሎት ይሰጣሉ። እንደዚህ አይነት ተቋማት በገነቡ ሀገራት መንግስትና ህብረተሰብ መካከል ያለው ግንኙነት ይበልጥ ጠንካራ ይሆናል። ኢትዮጵያም የተቋማዊ ሪፎርም ከጀመረች ወዲህ በሪፎርሙ እንዲሻሻሉ ትኩረት ከተደረገባቸው ዘርፎች መካከል ደግሞ የአገልግሎት አሰጣጡ ይገኝበታል። ይህን እውን ለማድረግም የአንድ ማዕከል የመሶብ አገልግሎት ተግባራዊ ተደርጓል። የዚህ ትሩፋት ተቋዳሽ ከሆኑት መካከልም ባህርዳር ከተማ አንዷ ነች። ህዝባችን በተደጋጋሚ የሚያነሳው የመልካም አስተዳደር እና የአስተዳደር ችግሮች ያነሳል። እሱን ሊቀርፍ የሚችል የመሶብ ፕሮግራም ፕሮጀክት ተዘጋጅቶ ህዝባችን በአንድ ማዕከል በቴክኖሎጂ የታገዘ ካሜራ የተደገፈ በደንብ እየታየ አገልግሎት በአንድ ማዕከል እንዲያገኝ የአገልግሎት ችግር እንዲፈታ እየሰራን ያለ ነው ይህን ለምሳሌ ያነሳሁ እንጂ በብዙ ከተሞቻችን ወረዳዎቻችን ላይ ይሄ እንዲሰፋ አቅጣጫ ተቀምጦ እየተሰራ ነው ያለው። ይሄ ማለት በአካል የሚያሳየው መቼም ሰላም ሳይኖር ልማት ልሰራ ይቻላል እንዲህ ያደረግ ነው። አንጻራዊ ሰላሙ እየሰፋ እየሰፋ ሂዶ ዛሬ ዜጎቻችን በሰላም ከአንዱ ቦታ ወደ አንዱ ቦታ እንዲንቀሳቀሱ የፈጠር ነው እድል ነው ማለት ነው። ይሄ ደግሞ የበለጠ እየሰፋ ይሄዳል ማለት ነው። በክልሉ ሕዝብም በተደጋጋሚ የሚጠየቀው የመሰረተ ልማት ተግባርም በመሰረታዊነት ትኩረት ተሰጥቶት እየተከናወነ ነው፤ መንገዶች፣ የመጠጥ ውሃ፣ ትምህርት ቤቶች፣ የመረቅናቸው ሆስፒታሎች። በጣም ብዙ ሆስፒታሎች ስራ እንዲጀምሩ አድርገናል። ብዙ ተቋማትን ገንብተናል። ክልላችን ለምንድን ነው ወደዚህ ትርምስ የዳረገን ብለን ስናጠና አዲስ ሲዋቀር ይዋቀር ክልሉ መንግስት አንዱ ምክንያት እንዲ የማሄጃ አቅጣጫችንም በደንብ ወል ዲፋይን ያልሆነ ነው ብለን የ25 አመት የአሻጋሪና ዘላቂ ልማት እቅዳቅደናል። በደንብ እያንዳንዷን ኢች ኤቭሪ ዶት ግምት ውስጥ ያስገባ እቅዳቅደናል። ለዚያ ግንዛቤ ፈጥረን አስከታች ድረስ ለዜጎች ምቹና ተስማሚ የሆነች ሀገርን ለመፍጠር እንዲሁም ለቀጣዩ ትውልድ የተደላደለች ሀገርን ለማስረከብ በመላ ሀገሪቱ በርካታ የልማት ተግባራት ተከናውነው እየተከናወኑም ይገኛሉ። በተለይ በኮሪደር ልማት ከገጠር እስከ ከተማ የሀገርን መልክ በእጅጉ የቀየሩ ውበትና ጥራትን መሰረት ያደረጉ አስገራሚ ስራዎች ተሰርተዋል። በውበቷ ለምትታወቀው ባህር ዳር ደግሞ ልዩ ውበት አጎናጽፏል። በተለያየ መንገድ እያስመረቅናቸው ያሉ ፕሮጀክቶቻችን አሉ። በሀገር ደረጃ በክቡር ጠቅላይ ሚኒስትራችን አነሳሽነት የተጀመረው የኮሪደር ልማት ሰፍቶ በክልላችን ያስመረቅናቸው ማለት ነው። በቅርብም የሚመረቀው ባህር ዳር ከተማ በጣም አስደማሚ ባህር ዳርን አጠቃላይ ሁኔታ የሚመጥን የኮሪደር ልማት ሰርተናል። ሄዶ ላየው ሰው በጣም ይደመማል በጣም በጣም ልዩ ሆኖ ነው የተሰራው። ባህር ዳር ላይ ያለን የልማት ኮሪደር ጣናን አብረን እየኖር ነው እኛ እናውቀው ነበር፣ በግልጽ ለመናገር ማለት ነው ልጆቻችን አያውቁትም ነበር። አሁን ላይ ጣናን በመግለጣችን ባህር ዳር የተጨመረላትን ውበት፣ እሱን አፕሪሼት ማድረግ ብንችል ተስፋ ነው የምንሰንቀው። አንድ ማዕከል መውሰብን ኢሚዲትሊ የጀመረው ጊዜ ታውቃላችሁ እኛ ሰሞኑን መርቀን ከፍተናል። በክልላችን የከተሞችን መልክ እያፈካ ለዜጎች ምቹ ሁኔታን የፈጠረው የኮሪደር ልማት በክልሉ ባሉት የተለያዩ ከተሞችም አይተኪ አሻራ አሳርፏል። ጎንደር ላይ በጣም የሚያስደምም ስራ ተሰርቷል። ከኮሪደር ልማት ጋር ተያይዞ ደሴ ላይ በጣም አስደማሚ ስራ ተሰርቷል። ወደ ሌሎቹ ከተሞች ደግሞ ቀጥሎ ኮምቦልቻ፣ ደብረ ብርሃን፣ ወልዲያ፣ ደብረ ማርቆስ፣ ወደ አነስተኛ ከተሞቻችን ደግሞ ሂዷል። ስለዚህ ኮሪደር ልማት በጣም በብዙ ቦታዎቻችን ላይ እየሰራን ነው። ከተሞቻችን ውብ፣ ሳቢ፣ ማራኪ ያወጩቹ እንደሚሉት ኤስቴቲክ ቫልዩ ኦፍ ዘ ሲቲ በጣም ጨምሮ በጣም ውብ ናቸው። ይህን እየሰራን ያለ ነው። ህዝባችን እየዞረ እየጎበኛቸው በጣም እየተደመመ ነው ያለው። የመሰረተ ልማት ስራዎችም በጣም በሰፊው ተሰርተዋል። የስራ እድል የሚፈጥሩ ፋብሪካዎቻችን ተጀምረዋል። አሁን ላይ እንደ ሀገር ከተሞችን ለማዘመን የሚደረገው ተግባር ለአሁኑ ትውልድ ብቻ ሳይሆን ለነገው ትውልድም መሰረት የሚሆን ነው።